በፊት ላይ ቤት የመጣውን ሰው ሁሉ ቁመት ይለካ ነበር። ምክንያቱም ከቤት ብቻ ሳይሆን ከሰፈራችን በጣም አጭሩ ልጅ ነበር እና በጥሩ ኮንፊደንስ አሪፍ ፎቶ ሽት ተነስታለች። ጥሩ አስተያየትም ተሰጥቷታል። እኔም ፎቶ የነበራቸው ጊዜ የስትሬት ፎቶዋ ደስ ይላል። የእኔ ምኞት መጀመሪያ እዚህ ጋር ሱ ስለሱ አድሉን አግኝቼ ለመናገር ስለጋብዘችኝ በጣም ደስ ብሎኛል እና በጣም ሰክሰስ ላይ ደርሳ ማየት ይፈልጋለሁ ያሰበችውን በእጇ ይዛ ፈጣሪን የምታመሰግንበትን ቀን እንዲያቀርበው ሁል ጊዜም ጸሎቴ ነው ምኞቴ ነው። በጣም ጎበዝ ናት። ለሊት ነው የምትተኛዋት በቃ እንትን አትልም። ለሊት ራሱ ለሊት ነው የምትነሳው እና ሰዓቷን አክብራ ነው የምትወጣ። የትራንስፖርት ችግር ነው እንጂ በጣም ነው የምትወደው። በዚህ ላይ ተማሪ ናት። እዛም ለሊት ተነስታ ደርሳ ተምራ ነው ወደዚህ የምትመለሰው እና በራሷ ጥረት የምትሰራቸው ነገሮች ለእኔ ራሱ በጣም ነው የሚገርመኝ ማለት ነው። እውነት ለመናገር በጣም የሚያስገርመኝ እሱ ባህሪ ለዓላማው ያለው እንትን የሆነ ነገር ካሰበ ያን ነገር ለማሳካት የሚሄድበት መንገድ በጣም ያስገርመኛል። እንዲሁም የሆነ ያሰበው አዲስ ሀሳብ ወይ የሆነ ነገር ካለ ያንን ነገር ለማሳካት የሚሄድበት መንገድ በጣም አሪፍ ነው። ሞዴል ብሌን ከሁሉም የሚያስገርመኝ ባህሪዋ ከሁሉም ጋር ፊት አድርጋ መኖር ትችላለች። ከህፃናቶቹ ጋር እንደ ህፃን ተጫውታ እንደ ህፃናታችን ትሪት ታደርጋለች። ከኩዮቿም ጋርም እንደዛው፣ ከአዋቂዎች ጋር እንደዛው፣ በመከባበር በመተሳሰብ የመቆየት አቅሟ ሁሉም ቦታ ላይ እንደ ሁሉም ጸባይ የመሆን አቅም አላት። እሱን ወድላታለሁ። ሞዴል ባህሉ ብዙ ነገሮችን ማለት ስላለ ቱቢንስ ስለሱ ሰዓትም ካለ ኖር ደግሞ ከሰዓትም አንጻር በሚለው እንጂ በጣም ብዙ እሱን የሚገልጸው ደግሞ በጣም ብዙ ልላቸው የሚፈልጋቸው ነገሮች አሉ። ከባህሉ ጋር የተያያዘ ባህሉን ሶስት ነገሮች ኤክስፕሬስ ያደርጉታል ብዬ አስባለሁ። ምንድናቸው? ፍላጎት፣ ተስፋ እንደዛውም ደግሞ ትግስትን ኤክስፕሬስ ያደርገዋል ብዬ አስባለሁ እሱን ፍላጎት ስላችሁ ባህሉ ሞዴሊንግን ለመቀላቀል ወ ደግሞ በሞዴሊንግ ኢንዱስትሪ ላይ ለመስራት ከጂጂጋ ድረስ በመምጣት ቤት በመከራየት የራሱ ቤት ውስጥ ወር ደግሞ ከፋሚሊ ተለይቶ ብዙ ነገሮችን ትቶ ጨርቄን ማቄን ሳይል አለን የሚባለው ብዙ ነገሮችን በመተው ለፍላጎት ወር ደግሞ ፓሽን ተከትሎ ለመምጣትና አውትሻይድ ለማድረግ በማሰብ ሀገሩን ጥሎ መቶ አሁን ላይ እየኖረ ያለ ልጅ ነው እና ስንት ነገሮችን እያሳለፈ ያለ ልጅ ነው ሰው ፓሽን ባይኖረን የትኛውም ሰው ሀገሩን ጥሎ ቤተሰቡን ብዙ ነገሮች ኖር ደግሞ ኮንፈርት ዞኑን ለቆ አይወጣም ብዬ ነው የማስበው እኔ ቢኮዝ በማስተምርበትም ታይም ብዙ ነገሮችን ስለማይ ቦሌ መድኃኔዓለም እያስተማርኩኝ ከአትላስ ስምንት ሰዓት የሚጀምረውን ክላስ ስምንት ሰዓት ተኩል ዘጠኝ ሰዓት እያረፈዱ የሚመጡ ልጆች አሉና ፓሽን ቢኖር ከአትላስ ድረስ ራሱ ይመጣል። ከጅጅጋ ድረስ ደግሞ ሲመጣ ምን አይነት ፍላጎት እንዳለው በደንብ እረዳበታለሁ። ወደ ተስፋ ስመጣ በጣም ብዙ ነገሮችን ተስፋ ባይደርግ ስቲል የሚቆይ ልጅ አልነበረም ብዬ ነው ማስበው ነው። ቢካዝ ፍላጎት ብቻውን ምንም ነገሮች ስለማይደርጉ ብዙ ነገሮችን ለማድረግ ብዙ ነገሮችን እዚህ ኢንዱስትሪ ላይ ለመቀየር ፕላስ ደግሞ ራሱንም ሀገሩንም የመጣበትንም እሱን የሚጠብቁትንም ፋሚሊዎቹን የተሻለ ለማድረስ ወር ደግሞ የተሻለ ቦታ ላይ ሆኑ እነሱ እንዲያዩትና እንዲደሰቱ ለማድረግ ነው ዛሬ ላይ እዚህ የተገኘውና ይሄን ያክል ተስፋ ባይኖረው ብዙ ነገሮችን ማድረግ አይችልም ብዬ ስለማስብ ነው። ሶስተኛ ላይ ያው ትዕግስት ነው። እና ትእግስተኛ ነው በጣም ትምህርት ቤት ጀምሮ ስቲል ባለበት ታይም ላይ ይትንክ እሱ ከኔ ቀድሞ ነው የመጣው እዚህ። ሁለት ዓመት ከምናምን ይሆነዋል። ሁለት ዓመት ከምናምን ሙሉ ከቤተሰብ ተለይተ በራስ በብቻ እየኖርክ ሜይ ቢ ላጤ ሆኖ ይኖረ ያውቀዋል። እኔ እንኳን ፋሚሊ ጋር ነው ያለሁት፣ እና ነገሮች ሳይመቻችልህ ባዶ ሆድህን ሆነ፣ ጣሪያው እያፈሰሰብህ፣ በቀን አንዴ የበላህ ምናምን አይነት ስታፍ ለዛውም ደግሞ በሞዴሊንግ ኢንዱስትሪ ላይ ለመንቀሳቀስ መሞከር ምን ያህል ከባድ እንደሆነ ሜይ ቢ እዚህ ኢንዱስትሪ ላይ ያሉ እንደዛውም ደግሞ ተከራይቶ የሚያውቁ ሰዎች ያውቁታል ብዬ አስበዋለሁ እና ትግስተኛ ባይሆን እና ታጋሽ ባይሆን ዛሬ ላይ እርግጠኛ ነኝ ትተውት ከሚሄዱ ሰዎች አንዱ ይሆን ነበር። ና እስቲል ግን ፓሽኔትድ ስለሆነ ፊት ለፊት ላይ ብዙ ነገሮችን ለመስራትም ተስፈኛ ስለሆነ እና ትግስተኛ ስለሆነ እዚህ ኢንዱስትሪ ላይ ያለ ሰው እነዚህ ሶስቱ ነገሮች በደንብ እሱን ኤክስፕሬስ ያደርጉታል ብዬ አስበዋለሁ። ባህሪዋ ይለያል፣ በጣም ይለያል። በጣም ሀምብል ነች። በዛ ላይ ደግሞ ላመነችበት ነገር እስከ ጥግ የምትሄድ አይነት ሴት ናት እና ባህሪዋ በጣም ይለያል። ያው እንግዲህ ማርሸት የብዙ ጊዜ ጓደኛ ከመሆኗ እንግዲህ ማለቴ በጣም ኢንስፓየር የሚያደርገኝ አይነት ልጅ ነው። በቃ ሰው መሆንን ያየሁበት እሱ መሆንን እንጂ መምሰልን የማይወድ ትሁት የሆነ ልጅ ነው እና ከበፊታ አንስቶ እኔ እንዳጋጣሚ ዲዛይነር ነኝ፣ ፕሮዳክት ዲዛይነር ነኝ፣ ግራፊክስ ዲዛይነር ምናምን እና አንድ መስሪያ ቤት አብረን እንሰራ ነበረ። ከዛ እየሰራ በአንዴ በቃ ስለ ዲዛይን ኮንሰፕት አውቶማቲካሊ ተረደው ማለት ነው እና በቃ የሚገርም ተሰጦ ያለው ልጅ ነው እና ወደፊት ሞዴል የመሆን ሀሳብ እንዳለው ምናምን ይነገረኝ ነበረ እና እኔ ደግሞ ሂንቱ አለኝ ስለዛ ነገር ያቱም ዲዛይነር ነኝ፣ ፋሽን ዲዛይን ስለተማርኩ ስለዛ ነገር ሂንት ስላለኝ በጣም ሳፖርትም አድርገዋለሁ። መሆንም ያለበት ልጅ ስለሆነ ማለት ነው። ፐርፌክት አስተሳሰቡም ነገሮች የሚረዳበት አንግልም በጣም ጥሩ ስለሆነ በጣም የተለየ ሰው ነው። ስፖርት መስራት በጣም ያስደስተዋል። የሚያናድደው ነገር በዞአኔ ጋር የሚያታለው ነገር ቀጥሮ የሚያረፍድበት ሰው አይወድም። በሰዓቱ መገኘት በጣም ደስ የሚለው እሱ ነው። ቱ ቢሆነስት የሚገባውን ፖዚሽን ይመስለኛል። ላለፉት ሰባት ስምንት ዓመት ሳስታውስ ልጅ ከአስረኛ ክፍል ጀምሮ ነው ሞሮፍ የማስታውሰው እና ብዙ ነገሮችን እንደዛ ያደርግ ነበረ እና ዛሬ ላይ ተመልሼ ሳስበው ኦልሬዲ የተሰጠው ነገርም እንደሆነ ፐርፐዙ እንደሆነ ይሰማኛል። በፊት ላይ ቤት የመጣውን ሰው ሁሉ ቁመት ይለካ ነበር። ምክንያቱም ከቤት ብቻ ሳይሆን ከሰፈራችን በጣም አጭሩ ልጅ ነበር እና እና ከሰፈራችን በጣም አጭሩ ልጅ ነበር እና በጣም ትልቅ መሆን ይፈልጋል። የመጡትን እንግዳ ማይቀረውም ነበር፣ ሁሌ ያለካካ ነበር። መስኮት ጋ መስታወት ጋ የቆመ ቁመቱን ምልክት ያደርግ ነበረ። በጣም ማደግ ይፈልግ ነበረ። ዊዝን ቱ ርስ መሰለኝ 12ተኛ ክፍል ጨርሶ ግቢ ሂዶ ሲመለስ ቶታሊ አላወቅ ነውም። በጣም ይፈልገው ነበር፣ ይሰራበት ነበረ። በጣም አድጎ የመጣ በዛን ሰዓት ነው እንጂ ከዛ በፊት አጭር ልጅ፣ ግን በጣም ፍላጎቱ ያለው ሰፈር ውስጥ በጣም ተወዳጅ ነው፣ ሳቂታ ነው። ከሁሉም ሰው ጋር ይግባቧል። ግን ሁሉም ሰው እንደ አይከን የሚያደርገው በፀጉር ስታይሉ፣ ባለባበሱ፣ ኤቭሪቲንግ ብቻ። ዩኒክ የሆነ ነገር፣ የተለየ ነገር በጣም ይወድ ነበረ። በዛ ነበር ሰፈር ውስጥ የሚታወቀውና አስተዳደጉ ላይ አይከን የሆነ አይነት ሰው ነበር። ገነት በጣም ዲሰንት የሆነች ልጅ ናት። በጣም ፀባይኛ ናት። ያው ሰው ደርሶ ካላስቀይ መቶ የደርሶ የሆነ ነገር ካላላት ያን ያህል ከሰው ማትደርስ ልጅ ናት እና ብዙ ጊዜ ያው ዝምተኛ፣ ዲሲፕሊን የሆነች ልጅ ናት። በቃ ልገልጻት አልችልም። ደረቅ ነች እና ላመነችበት ነገር ወደኋላ አትልም። ያመነችውን ነገር ብቻ ነው የምታደርገው። ሞዴል ሰው ዓለምን ለመግለጽ በስራው ላይ ባለው ነገር ታታሪ፣ አዲስ ነገሮችን ለማወቅ ሁሌ የሚተጋና ነገሮችን ቶሎ አንደርስታንድ የሚያደርግ ሁሌ የራሱን አፕግሬድ በማድረጉ በደንብ የምማርበት እና ከሱ ጋር ማብረሪ በመስራት በጣም የምደሰትበት ጓደኛ ነው። ስራ ቦታ ሴት አልፏች ነው፣ ግን በስራው ደግሞ ጎበዝ ነው። ስራው ላይ የተሰጠውን ኃላፊነት ይወጣል። አቶ ሰለሞን በስራቸው ላይ ሲጀምሩ የሪሴፕሽን ሰራተኛ ነበሩ። በስራቸው ዲሲፕሊን ኤቲክስ በሚያሳዩት ፐርፎርማንስ ድርጅቱ የማኔጅመንት የስራ እድል ሰጥቷቸው አሁን ከኛ ጋር በጥሩ ሰብ ጋር ስራ እየሰሩ ይገኛሉ። በጣም የሚያስገርመኝ ባህሪዋ በጣም ስራ ትወዳለች፣ እና አንድ ስራ መስራት ከጀመረች አታቆም። በጣም ካልጨርሶች እንትን አትለው። በጣም ሶሻብል ናት። ማለት ዛሬ አንድ ሰው ብታቅ ነገ ቤተሰብ ነው የምትሆነው እና ይሄ ነገሯ በጣም ነው የሚያስደንቀኝ። ከምን ያውቅሹ ና የምትባል አይነት ሰው ናት። ከሰው ጋር ያላት ሪሌሽን ቃል ኪዳን የሚያስደስታት ነገር ስራዎችን መስራት በጣም ያስደስታታል። ለምሳሌ በሞዴሊንግ ላይ በደንብ መስራት ትፈልጋለች፣ እዛ ላይ በጣም ደስተኛ ነች። ሆና እንደምንም ማያት ከበፊትን ጀምሮ ክላስ ከምንታወቅ ጀምረን ሰዓት ጀምሮ በዛ ላይ ጠንካራ ጎና እሱ ነው። ማየት ያሰበችውን ነገር ካላሳካች በጣም ያስከፋታል።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 የሚያስገርመኝ ባህሪዋ አንድ ነገር ላይ ቆራጥ ነች። ትምህርትም ሊሆን ይችላል ስራም ሊሆን ይችላል እንደዚህ አይነት ውድድሮችም ሊሆን ይችላል። ስራዬ ብላ አንድ ነገር ከያዘች ቀንም ሌሊትም ስለዛ ነው የምትጨነቀው ቸልተኛ አይደለችም። ይሄ እንደሆነ ይሆን የምትል አይነት ሰው አይደለችም። እዛ ነገር ላይ በምን መልኩ ላሻሽለው በምን መልኩ ውጤታማ መሆን ይችላለሁ ብላ ተጨንቃ እያንዳንዱን ነገር የምትሰራ ታታሪ ነች እና እሱ ባህሪዋ በጣም ደስ ይለኛል። ቤት ውስጥ ባህሪዋ ልክ ጥሩ ልጅ ነች ቤት ውስጥ ቤተሰብ በስራ ታግዛለች። ከድሮም ከበፊትም ጀምሮ አስቸጋሪ የምትባል አይደለችም። ጥሩ ባህሪ ያላት ትምህርቷም ላይ ደግሞ እንደዚሁ በጣም ጎበዝ ተማሪ ነበረች። በደምብ ታጠና ነበረ። ታታሪ ነች። ስራም ላይ እንደዛው እያንዳንዱ ያለፈችበት ነገር ላይ ሁሉም ነገር ላይ ቶፕ መሆን የምትፈልግ ሰውነች ጥሩ ጥረት ታደረጋለች። የባህሪዋ ደስ ይለኛል። በጣም ብዙ የሚያስገርሙ ነገሮች አሏት፣ በጣም ማለት ነው እና ሰዓቴን ለመቆጠብ ያህል ሺ ኢዝ ክሪኤቲቭ። በቃ በጣም ነገሮችን የምታይበት መንገድ በጣም የተለየ ነው። አንዳንድ ልብሶች ላይ የምትሰጣቸው አስተያየቶች እኛ ኦድ ዊርድ የሚሆንብን ነገሮች እሷ የምታያቸው እንትን በጣም የተለየ ነው እና ክሪኤቲቭ ናት። ለአርት የተሰጠች ሴት ናት፣ የእውነት ማለት ነው። እና ብዙ በጣም የሚለያት ነገሮች አሉ። እንግዲህ ከሞዴል ሲራጅ የሚገርመኝ ባህሪ በጣም ብዙ የሚገርሙ ባህሪዎች አሉት። ግን ከዛ ውስጥ ደግሞ ከሰው ጋር በጣም ተግባቢ ነው፣ በጣም ሶሽብል ነው። ከቤተሰብ ጋር ያለው ደግሞ ሪሌሽን በጣም ቤተሰቡን ወዳድ ነው። ስራ ይሰራል፣ ስራውን ሰርቶ ከመጣ በኋላ ያው የቤት ሰው ነው። ቤቱን የሚለው ውጭ ብዙም አያበዛት። ከሄደም ያው ጓደኞቹ ጥቂት ናቸው። እሱም ለስራ ለሞዴሊንጉን እሱን እሱን ለመስራት ነው እንጂ ከፋሚሊ ጋር ከሶሻሉ ጋር ያለው ሪሌሽንሽፕ በጣም ፐርፌክት ነው ማለት ነው። በጣም የሚያስገርመኝ ካለመችው ነገር ወደኋላ አትልም፣ ካሰበች የማትደርስበት ምንም አይነት ምክንያት የላትም እና እሱ ነገር በጣም ያስገርመኛል። ምኑ ጋ ነው እኔ ያላየዋቱ ላላለ አንዳንዴ አሳክታ ሳየው ማለት ነው እና እሱ ነገሯ በጣም ያስገርመኛልም ያስደስተኛልም እንደገና ደግሞ ማለት ቁጥብ ስልክ ከሰዎች ጋር ያላት ግንኙነት እንደዚህ በጣም ኦፕን አይደለም፣ ግን ከምትቀርባቸው ሰዎች ጋር ያላት አታችመንት ደግሞ ሞር ላይክ እኔ እንደገለጽኳት ጓደኛ ብቻ ሳይሆን እህትም ነው የምትሆንክ። ይሄን ነገሯን በጣም ወድላታለሁ። የሞዴል ዳዊት በጣም ትሁት፣ ቅን፣ ታታሪ፣ በጣም ጠንካራ፣ ላመነበት ነገር በጣም የሚለፋ ለቤተሰቡ ደግሞ አርአያ የሆነ ልጅ ነው። አሁን ፋይናል ላይ የሰሩት የጉልበት ሰራተኛ ሆኖ የሰራው ካራክተር ላይ በጣም ነው ደስ ያለኝ። ከዚህም እንደመጣ ያለው ነገር አውርቶኝ ነበርና ያለውን ነገር ምናምን ነገር አስረድቶኝ ነበርና እንዳለው ነው ሰርቶትም፣ አይቶት ስለነበረ ያንንም ለማንጸባረቅ ሞክሯል። ደግሞ በትክክልም ተውኖታል። በጣም ደስ ብሎኛል። የጎዳና ላይ የሆነ ክሬቲቪቲ የሰሩት የድሮ ስለ ሞዴሊንግ መጀመነሻ ያነሳው ሀሳብና የሞዴሊንግ ሲጀመር የነበረውን አይነት አለባበስ ለብሶ የገባው እንትን እሱ በጣም አሪፍ ነበር። አሁን እዚሁ ገርጂ አካባቢ የተነሱትን የጎዳና ላይ ፎቶ በጣም ወድጆ ነበረ። የምርም በቃላት ከምትገልጸውን በላይ፣ ለእኔም ከምትነግረኝ በላይ ምን ያህል እዚህ ስራ ላይ ኢንተረስት እንዳላት የተመለከትኩት እሱ ላይ ነበረ። መጀመሪያ ጊዜ ሳየው በጣም ገርሞ ነበር። በጣም ተገርሜ ነበር። በጣም ሰርፕራይዝድ ነበር። የለበሰችው የነበረው የሀመር ልብስ ነበረ እና ከሌሎቹ በጣም ክሬቲቭ ነበረ፣ ምናምን በጣም አውትስታንዲንግ ነበረች። እሱን እሱን ስመለከት በጣም ደስ ብሎ ነበረ። ፎቶ ፖዞቿ በጣም ነበር ደስ የሚሉት። በኋላም ላይ ደግሞ መልኪ የሰጠችውን ፊድባክ ምናምንም ሳይ በጣም ነበር ደስ ያለ፣ ምክንያቱም የእኔ ስሜትም ስለነበረ በቦታ ላይ ተገኝቼ የራሱ የሆነ ነገር ማለብቻ በጣም ደስ ነበር የነገርኳትን ነግረት ግን ደግሞ እኔ ያየሁትም ሌሎች ሰዎችም ስላዩ በጣም ደስ ብሎኛል። በጣም የወደድኩለት ስራ ምንድን ነው? በሽርጥ ሆኖ ባህሉን ለማስተዋወቅ ያደረገበት የፎቶሹት ሲዝን ነበረ። ጊሌ አርጎ እንደን የተለያዩ ነገሮችን ተቀባብቶ ብዙ ነገሮችን አክሰሰሪዎችን ተጠቅሞ የሰራው ነገር ነበረ እና ከዛ በፊት ያሰባቸው በጣም ብዙ ነገሮች ነበሩ። ግን እሷን ፓርት እንኳን ለማምጣት ስንት ነገሮችን እናለፈ አውቃለሁ ቢካዝ ብዙ ነገሮችን በመፈለግ ሳግዘው የምሳግዘው ስለነበረ ከማግኘትም አንጻር ወር ደግሞ ከሀሳቡም አንጻር ለመግለጽ ያሰባቸው ነገሮች ፕላስ ደግሞ ያደረገውም ነገር ሞር አሪፍ የሆነ ሹት አሪፍ የሆነ አቀራረብም ስለነበረ በጣም ቆንጆ ነው። እሱን ሲዝን በጣም ነው የምወደው። በብለት የወደድኩት ውጭ ላይ የነበራቸው ፎቶ ሹት፣ አለባበሷን በጣም ወድጆ ነበር። የለበሰችው ልብስ ዘመናዊ ልብስ ነው። አቋቋሟ በቃ የፊቷ ሪያክሽን ራሱ በጣም ነበረ የሚገርመው እና እሱን በጣም ነው የወደድኩት። ምናልባት አይታችሁታል ብዬ አስባለሁ። ከመጀመሪያ ጀምሮ የሚንቀሳቀሳቸው ነገሮች እንደ ፐርሰናል ሞዴል ወይም ደግሞ ካሉት ነገር ሳይሆን በጣም የሚያስገርመኝ ከታሪክ አንፃር ከኢትዮጵያ አንጻር ነው የሚያደርገው እና ሁልጊዜ የምንጨቃጨቅበት የሚጠይቀኝ ነገር እንደ ወንድምም እንደ አባትም እንደ መምህርም ስለሚያኝ፣ አዳ ምን አይነት ልብስ ነበር የሚለብሰው? ጸጋ ማለት ምን ማለት ነው? የቁርበት ልብስ አለበሰው ምን ማለት ነው? ምናምን ነው የሚያጠ ነው ማለት ነው። አይታው ከሆነ ሁሉን ነገር የሚሰራቸው እንደ ሀገር ነው። ትልልቅ ነገሮችን ከማሳየት ነው ዲፕዳውን ነው የሚሰራበት። በጣም ብዙ ነገር የሚያደርገውና የዳዊትን ካራክተር ሲሰራው በጣም ብዙ ተጨንቆበታል፣ ብዙ ሃይማኖት መጽሐፎችን አንብቦበታል፣ አባቶችን አማክሮበታል። ሙሉ የፋሽን ዲዛይኑን የሚሰራው በእጁ ሰፍቶን የሰራውና ከስራ ጀርባ ያለውን ሪሰርች ስታየው በጣም ሀገሩን መወከል ትልልቅ ነገሮችን ደፍሮ መስራት ኖርማሊ በጣም ገርሞኛል በዛን ሰዓት የሰራው ስራ ትልቅ የማይደፈር የሚባል የሃይማኖት ይዘት ያለው ስራ ነው የደፈረው። ከጀርባ የነበረውን ጥናት ስለማቅ ትልቅ ስራ ሰርቷል ብዬ አስባለሁ። ኢቭን የካፕል ስናይ ትልቅ ቪዥን እንዳለው ለሀገሩ ትልቅ ነገር ማበርከት እንደሚፈልግ ስለ ስፔስ ሳይንስን ደፍሮ የመስራት ሞዴሊንግ ላይ የማምጣት ትልቅ ፐርፐዝ እንዳለው ይታየኛል። እና ሁለቶችን ሞሮፍ በጣም ውድለታለሁ። ይሄ ውጭ ላይ ኮርኪ ለብሶ ያቀረቡት እሱ በጣም ደስ ይላል። ስቱዲዮ ውስጥ የተነሱትን ፎቶ የአፍሪካ ልብስ ለብሰ የተነሱት ፎቶ በጣም ፎቶ ሹት የነበራቸው ጊዜ የስትሪት ፎቶዋ ደስ ይላል እና አቋቋሟ፣ አውትፊቷ ምናምን በጣም በወደድኩላት። የፎቶ ፖዛም በጣም ፐርፌክት ነበር የፎቶ ሹቷ። የአንዳንዱን ነገሮች ቀድመን ማለት ያው እናወራለን ያሉት ነገሮች ምናምን ሰው ከልብስ ከአልባሳት ጀምሮ እስከ ሀሳብ አይዲያ ምናምን እስከ እንትን እስከ ማለት ድረስ በጣም ሰርተንበታል። ሜካፕም ደግሞ ይዛኔ እኔ ነበርኩ ትንሽ የሞከርኳት የነበረው የሰራችው ያው ታላልፈዋል። ያዩት ሰዎች ያውቃሉ። አይዲያው ምናምን እሱን ክሬዲት አድርገን ነበረ። በጣም ደስ ይላል። የተሰጠውን ሪስፖንስ ደስ ይላል። የዋና ልብስ ለብሳ ነበረ የተነሳችው ወይ ፊት ያደረገችው እዛ ቦታ ላይ ግን መንገድ ዳር ነበረ የታየው። እንትኑ ሞር ደስ ይላል፣ መንገድ ዳር መሆኑ ኢትስ ዲፍረንስ። ግን ብዙ ደስ የሚል ነገር አለው። ኮንፊደንስዋን፣ ያላትን አክሽን በጣም ደስ ይል ነበረ። እሱም ውድድር አለው። እዚህ ውድድር ላይ ከሰራቻቸው የምወደው ስትሪት ፎቶሹት ነበራቸው። እዛ ላይ ኦልዲስ አለባበስ ነው የለበሰችው። አውትፊቷ በጣም ደስ የሚል እና የበፊቱን በደንብ የሚገልጽ ነበረ። እንደዚሁም ደግሞ ስትሪት ፎቶግራፊ ሲሆን በደንብ ኮንፊደንስን በደንብ የሚፈልግ ነውና። በደንብ ጥሩ ሁኔታ ላይ ነበረች። በጥሩ ኮንፊደንስ አሪፍ ፎቶ ሽት ተነስታለች። ጥሩ አስተያየትም ተሰጥቷታል። እኔም ወጥቸው መንገድ ላይ የመጨረሻ ባለፈው ያሳየችው የራሷን ክሬት አርጋ ራሷ የሰራችውን ፋሽን ኮፍያ ምናምን መንገድ ላይ ያለ አለ የፎቶ ሹት እሱም በጣም ወደጅ የላት ነበር። የመጨረሻው ያ ሞዴል ሲራጅ ከሰራች ሁሉንም ነው የምወዳቸው። ይሄ ይሄንን ማለት አልችልም። ሁሉንም ምንም የሚጣል ስራ የለውም። ሁሉንም ስራውን እወድለታለሁ። የመንገድ ዳር የሰሩት ስራ በጣም እንደውም ፈርቼ ነበረ ምናምን ነገር፣ ያው ብዙ ተወዳዳሪዎች ስላሉ በጣም እንደ ጓደኛ በጣም ጨንቆ ነበረና፣ ሳየው በጣም ያስደነቀኝ መድረክ ላይ ሳያት እንባዬን መቆጣጠር ነው ያቃተኝ። የሆነ የለ ማለት የአነሳሷ፣ የፎቶ ሹቱ ላይ በጣም ነው የሚያምረው፣ ከጠበቅኩት በላይ ነው እና እስክሪን ላይ እኔ እንደሷ በጣም ሞሽኖ ነበረ እሱ ነገር በጣም አስደስቶኛል። ከላይ ክሮፕ እና ከታች ደግሞ ሰፋ ያለ በጣም ነው የወደድኩት። በቃ ከጠበቅኩት በላይ ነው። መድረክ ላይ ያላት ወኮቿን በጣም ነው የምወዳቸው። በተለይ ደግሞ ሁለተኛው ላይ የሰራችውን ወቅ በጣም ደስ ይላል፣ አሪፍ ነበረ። ለእኔ ቤስት የምለው ያ ነበረ። አክቹዋሊ ምጠላው ወይም ደግሞ ይሄ ደስ አይልም የምለው የለም ኤቪ ከመጀመሪያ ጀምሮ እስከ መጨረሻ ያሉት በጣም ለእኔ ቤስት ናቸው፣ ግን ደግሞ መጨረሻ ላይ ከበጣምም ደግሞ በጣም ዋላ አይደለ ከዛ ውስጥ የመጨረሻ ላይ መልካም እንደም ንጉሳችን ያለችበት ማለት ነው። እሱን በጣም ነው ወድለት ላይክ ሂዝ ኮንፊደንስ ምናምን በቃ በጣም ነበር ደስ የሚለው የሆነ በጣም በቃ በጣም ነው የኮረሁበት እና የመጨረሻው መስክል ያደረጉት የነበረው ፎቶ ሹታቸው ላይ የነበረው እንዳለ ሙሉ ነገሩ በጣም ደስ ይላል ነበር። ለእሷ እኔ የምመኝላት እሷን የምጠብቃት ኢንተርናሽናል ሞዴል ሆና እሷ መስራት የምትፈልጋቸው ነገሮች አሉ። አሁን ኢንተርናሽናል ሞዴል ስትሆን እሷ የምታስበው ሀገራችን ውስጥ ብዙ ያልተሰሩ እንትኖች አሉ። በእኛ ባህል ውስጥ ያሉት ነገሮች እሱን ኢንተርናሽናሊ ወርልድ ዋይድ ለማሳየት ነው ጥረቷ ያለው። በኔክስት ቶፕ ሞዴል ላይም ደግሞ አንደኛ ወታ ያንን ኦፖርቹኒቲ እንደምታገኝ ተስፋ አደርጋለሁ። ታደርገዋለችው እና ዛሬ እንድትደርስ እመኝላታለሁ። እንግዲህ ጀማሪ ነው አሁን ላይ ያለችው ግን ኢንተርናሽናል ሞዴል ሆና ማየት እፈልጋለሁኝ እና ዲዛይነሩን ነበረች ነች የተማርነው ፋሽን ዲዛይን ነው እና ፋሽኑንም ሞዴሉን ግን አንድ ላይ ሲሄዳ ጥሩ ቦታ ማየት ፈልጋለሁ። እኛ መጨረሻው ድረስ ትሄዳለች ብዬ አስባለሁ። በሞዴሊንግ ዘርፍ አንደኛ ሆና ማየት ዊሽ አደረግላታለሁ። ፕላስ ደግሞ ያው ኢንተርስቷም ስለሆነ የተሻለ ሰው ሆና ማየት ፈልጋለሁ። ኢትዮጵያን ወክላ ሞዴል እንደምትሆንም ተስፋ አደርጋለሁ። ተንክ ሶ ማች ወደፊት በሞዴሊንጉ ጥሩ ደረጃ ላይ ትደርሳለች ብዬ አስባለሁ። በተለይም ደግሞ የእሷ ፎከስ የሆነው የማስታወቂያ ሞዴሊንግ ነው። በእሱ ላይ ጥሩ የሆነ ፕሮፌሽናል ማስታወቂያ ሞዴል ትሆናለች ብዬ ተስፋ አደርጋለሁኝ። የምመኝላትም እሱ ነው። ስኬታማ እንድትሆን የሰራችበትን የለፋችበትን ውጤቷን እንድታይ እመኝላታለሁ። ሞዴል ሲራጅ እኔ በቃ ማለት ኢንተርናሽናል ካሉ አሁን ቶፕ ቶፕ ውስጥ ገብቷል እና እሱን ማየት እንፈልገው። በቃ በኢንተርናሽናል ደረጃ የአድቨርታይዚንግ እንትኖችን ሞዴሎችን ነው መስራት እንፈልገው እና እሱን በጣም በሰፊው አሳድጎት ኢንተርናሽናል ደረጃ ላይ ደርሶ ማየት በጣም ነው ፈልገው። አሁንም ያለበት ደረጃ በጣም አሪፍ ነው እና ያንን ደግሞ ፈጣሪ ብሎ አላህ ብሎ ደግሞ ከአላህ ጋር ያው ጥሩ ደረጃ ይደርሳል ብዬ አስባለሁ። በትምህርት ቤት ዘ ሆል ክላስ የሚያውቃት በዝምታዋ ነው። ዝምተኛ ናት ስልህ ግን የሚሰጣትን ፕሮጀክት፣ አሳይመንት፣ ፕሬዘንቴሽን በጣም በብቃት የምትወጣ ልጅ ናት። ማለት ዝምተኛ ሰው ብዙ ጊዜ ወጥቶ ያለበትን ኃላፊነት ይወጣል ተብሎ አያስብም። እሷ ከፍርሃት ጋር ያላት ነገር ሳይሆን በጣም ዲሲፕሊንድ ናት። ከሰዎች ጋር ያላት ቀረቤታ በጣም ደስ ይላል፣ ግን ስትታይ ብዙ ሰው ዝምተኛ ናት ብሎ ያስባል። የእኔ ምኞት መጀመሪያ እዚህ ጋር እራሱ ስለእሱ አድሉን አግኝቼ ለመናገር ስለጋብዘች በጣም ደስ ብሎኛል እና በጣም ሰክሰስ ላይ ደርሳ ማየት እፈልጋለሁ። ያሰበችውን በእጇ ይዛ ፈጣሪን የምታመሰግንበትን ቀን እንዲያቀርበው ሁልጊዜም ጸሎቴ ነው፣ ምኞቴ ነው። ደስ ብሎኛል። ካሜራ ላይ ሳያት አዲስ አይደለችም፣ ግን ከረጅም ጊዜ በኋላ ከኔክስቶፕ ሞዴል ጋር ሳያት ካሜራ ላይ በጣም ደስ ብሎኛል። እሷ ብቻ ሳትሆን እኔም በጣም ሞቲቬቶኛለሁ በእሷ በኩል እና ያሉትን ቻሌንጆቿን አልፋ እንደገና ወደ አርቱ መመለሷ ደስ ብሎኛል፣ ከኔክስቶፕ ሞዴል ጋር አሪፍ ጊዜ እንደሚኖራት እስከ ፋይናል ድረስ አምናለሁ። እኔ የኢንተርናሽናል ሞዴል ሆኖ እንደማየው በጣም እርግጠኛ ነኝ። ከዛም ደግሞ በተጨማሪ የተለያዩ ስራዎች ላይ ይሄ የአክት ምናምን አለው በጣም ይችላል። ስለዚህ እሱንም ይሄ ኢትዮጵያ ውስጥ ብቻ ደግሞ አፍሪካ ውስጥ ብቻ ሳይሆን ኢንተርናሽናሊ እዛ ደረጃ ላይ ተጠብቀዋለሁ እና ደግሞ አልጠረጠርም፣ እርግጠኛ ነኝ። በጣም አመሰግናለሁ። ሰው ያሰበውን ነው ፈጣሪ ምን ይላል፣ ቅዱስ መጽሐፍ ላይ የሰው ልብ መንገዱን ያዘጋጃል፣ ፈጣሪ ደግሞ መንገዱን ያቀናልታል ነው እና ያሰበውን የተዘጋጀለትን ትልቅ ነገር እንደሚያሳካ እርግጠኛ ነኝ፣ አምኘዋለሁ፣ ፊል አደርገዋለሁ። እራሱን ብቻ ሳይሆን እንደ ሀገር ነው የሚያስበው፣ ትልልቅ ነገሮችን መስራት ነው የሚያስበው። ኖርማሊ ሞዴሊንግን ሲያስብ ሞዴል ከመሆን አንጻር ሳይሆን መልክ ማስያዝ ይፈልጋል፣ ትልልቅ ነገሮችን አይከን መሆኑ ይፈልጋል። ሞሮፍ ሲያስብ ኢንተርናሽናል ነው የሚያስበው። ሰው እዛ ቦታ ላይ በቅርብ ጊዜ እሱም ብቻ ሳይሆን አገሩን እንደማያት እርግጠኛ ነው። የዛሬው ቆይታችን እስኪ እንዴት ትገልጽታላችሁ? እንዴት አያችሁት? በጣም አሪፍ ነበር ነበር። እኔም ወድጃለሁ አሪፍ ነበር። እኛም ወጀነዋል። ተመልካቾቻችን እንደወደዳችሁት ተስማ እናደርጋለን። በቀጣይ ሳምንት በተለየ አቀራረብ እና በአዲስ ኢፕሶድ ዘንድላችሁ እንቀርባለን። መልካም ሳምንት